እንዲህ ያሉ ዜናዎችን በተደጋጋሚ መስማት ለሁላችንም ኢትዮጵያውያን እጅግ አሰልችና ምናለ እንዲህ ባይሆን እንዲህ ባይፈጠር እያልን በተደጋጋሚ የምንመኘው ነገር ቢሆንም አሁንም ግን በሚያሳዝን ሁኔታ ጉዳዩ እንደቀጠለ ነው። በተለይ በሕፃናት ላይ እየተደረገ የሚገኘው ግድያና አፈና እጅግ በአሳሳቢ ሁኔታ እያደገናም እየተመነደገ መጥቷል። አሁን ደግሞ ከአርባ ምንጭ ከተማ የሰማነው ዘግናኝ መረጃ ይህንኑ የሚያመላክት ሆኖ ተመልክተነዋል። በ12 ዓመት ታዳጊ ላይ የተፈጸመም እጅግ የጭካኔ ጥግ የታየበት የሚያሳዝን ነገር ነው። ይህ ታዳጊ አይደለም ጨክነው ሊገድሉት ይቅርና ሊቆጡት እንኳን የሚያሳሳ ገና እንቦቀቀላ ልጅ ነው። ነገር ግን ጊዜው ከፋናም ጨከኑበት፣ ህይወቱን እንዲያልፍ አድርገውታል ለመሆኑ ምንድን ነው የተፈጠረው ከወደ አርባ ምንጭ ህዝቡን እያነጋገረ የሚገኘው የ12 ዓመቱ ታዳጊ ግድያ መንስኤው ምን ይሆን ሁሉንም በዝርዝር እንነግራችኋለን ከዚህ በተጨማሪም የብዙ ሰዎች ጥያቄ ሆነው የገዳዩ ጉዳይ ነበረም። በገዳዩ ዙሪያ ፖሊስ መግለጫ አውጥቷል ገዳዩን ለመያዝና በህግ ቁጥጥር ስር ለማዋል የተደረገው ርብርብና ሂደት ምን ይመስላል መጨረሻውስ ምን ሆነ ይህንንም እንነግራችኋለን እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን በዛሬው ዝግጅታችን ከወደ አርባ ምንጭ ከተማ የሰማነውን መረጃ ልናደርሳችሁ እንዲህ ተገናኝተናል ጌታቸው በላይ መረጃዎቹን አደርሳችኋለሁ አብራችሁን ሁኑም። ተጀመረ ተጀመረ፣ አዎ ተጀመረ። ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር በአንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሐሳብ የሚረከቡበት እዚህ። በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ። ለበለጠ መረጃ ታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ። ህፃኑ በአርባ ምንጭ ከተማ ከቤተሰቦቹ ጋር የሚኖር ናትናኤል ማይክል ተብሎ የሚጠራ ነው። ገና የአስራ ሁለት ዓመት ታዳጊ እንደሆነ መረጃዎቹም ይጠቁማሉ። አንዳንድ ቦታዎች ላይ አስር ዓመቱ ነው ይላሉ መረጃዎቹም። ብቻም ያም ሆነ ይህ እድሜው አያጣላንም። ነገር ግን ህፃኑ ሲያዩት የሚያሳሳ ፈገግታው፣ ደስ የሚያሰኝ ነገ ለሀገሩ፣ ለቤተሰቡ ሊደርስ የሚችል ምናልባትም ይህ ታዳጊ ነገ በሀገራችን ከምናውቃቸው ባለውለታዎች መካከል አንዱ ሊሆን ይችላል። ማን ያውቃል። ነገር ግን ያ እንዳይሆን እያደረጉ ያሉ በዚህ በህፃናት ላይ እየጨከኑ ያሉ እጆች የዚህንም ታዳጊ ነፍስ በዚሁ በአጭር ቋጭ ተውታል። ከሰሞኑ ለቤተሰብም ለአካባቢው ሰዎችም ጭንቀት የሆነው ነገር የተፈጠረው ህዳር 3 ቀን 2018 ዓ.ም ነበር። በአካባቢው ህፃኑ እየተጫወተ ከጓደኞቹ ጋር እየዘለለ በደስታ እያሳለፈ ነበረም። በዚያ ዕለት ከቀኑ 10 ሰዓት ገደማ በአርባ ምንጭ ከተማ ሸቻ ቀበሌ ዶይሳ ቀጠና ሰፈር ሰላም ፔንሲዮን እየተባለ በሚታወቀው አካባቢ ነበረም። በኋላ ታዲያ ከአካባቢው በመሶሩ ቤተሰቦቹና ጎረቤቶቹ እባካችሁ ይህን ልጅ አፋልጉን ብለው የአፋልጉኝ ማስታወቂያ ያወጣሉ። ይህንንም ተከትሎ በርካታ ማህበራዊ ሚዲያዎች የህፃኑን ጉዳይ ሲቀባበሉት ቆይተው ነበረም። በነዚህ ቀናት ውስጥ ቤተሰብ በከፍተኛ ጭንቀት ውስጥ ነበር ያሳልፈው። ልጃችን እንዴት ሆነ ይሆን እያሉ ወደ ፈጣሪ አንጋጠው በጸሎት ነበር የሰነበቱት። ሕፃኑ ከጠፋበት ቦታ በሰላም ተመልሶ ወደ ቤቱ ይገባል ተብሎ ቢጠበቅም በዛሬው ዕለት እጅግ የሚያሳዝን ዜና ተሰማ። ህፃኑ ናትናኤል ማይክል በሰው እጅ ተገድሎ ህይወቱ አልፎ ተገኘም። ይህ አሰቃቂ ድርጊት ከተሰማ በኋላም የአካባቢው ማህበረሰብ በከፍተኛ ሀዘን ውስጥ ወድቆ ፍትህ እንዲሰፍን ከፍተኛ ጥያቄን እያቀረበም ቆይቷል። የአርባ ምንጭ ከተማ አስተዳደር ፖሊስ ይህንን አሳዛኝ ግድያ ተገቢውንና አፋጣኝ ምርመራ በማድረግ ወንጀሉን የፈጸሙ አካላት በህግ ፊት እንዲቀርቡ ጥያቄም ሲቀርብ ቆይቷል። በአንዳንድ መረጃዎች ላይ ስንመለከት ህፃኑ ከተገደለ በኋላ በሽንት ቤት ውስጥ ተጥሎ እንደተገኘ ይገልጻሉ። መረጃዎቹም እጅግ የሚያሳዝንና ልብ የሚሰብር ነገር ሆኖ አገኘ ነው። ከነዚህ መረጃዎች በኋላ የነበሩት ጥያቄዎች ታዲያ ህፃኑን ማን ገደለው? ለምንስ ገደሉት? የሚሉ ጥያቄዎች ነበሩ። የነዚህ ሁሉ ጥያቄዎች ምላሽ ደግሞ ከአርባ ምንጭ ከተማ ፖሊስ መግለጫም ያገኘነው ሆኗል። የአርባ ምንጭ ከተማ ፖሊስ መምሪያ ለከተማ ማህበረሰብ የጥንቃቄ መልእክቱን ሲያስተላልፍ የነዚህን ጥያቄዎችም አብሮ የመለሰ ሆኗል። የአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ክበበው አዳል በዛሬው ዕለት ባስተላልፉት መልእክታቸው ከሰሞኑ በከተማዋ የ12 ዓመት ታዳጊ ህፃን ልጅ ላይ በተፈጸመ እገታና አሰቃቂ የግድያ ወንጀል እጅግ በጣም ዘግናኝና ጭካኔ የተመላም የወንጀል ድርጊት ነው ሲሉ መግለጻቸው ነው የተነገረው። ተጠርጣሪው ድርጊቱን ፈጽሞ ለማምለጥ ቢሞክርም ፖሊስና ማህበረሰቡ ባድረጉት ብርቱ ክትትል ከተሰወረበት በህግ ቁጥጥር ስር አውሎ ምርመራውን እያጣራ የሚገኝ ሲሆን የምርመራውን ውጤት በአጭር ጊዜም ለህዝብ ይፋ እናደርጋለን በማለት ነው ኮማንደሩ የተናገሩት። የታዳጊ ናትናኤል ማይክል የግድያ ወንጀል ሰላማዊ ህዝባችንን ያስቆጣ የከተማውንም ሆነ የአካባቢውን ህዝብ ስም ያጠለሸና ያልተለመደ ድርጊት በመሆኑ ፖሊስ በጽኑ ማውገዙን ተናግረው መሰል ወንጀል ድርጊቶች እንዳይከሰቱ የህግ የበላይነትና አስተማሪ የቅጣት ብይን በመስጠት ፍትህን ያረጋግጣል ሲሉ መናገራቸውን ነው። ከአርባ ምንጭ ከተማ ኮሚኒኬሽን ያገኘ ነው መረጃ የሚያመላክተው ኮማንደር ክበብ ዋዳል በመልእክታቸው ሲናገሩ ታዲያ ውድ የከተማችን ነዋሪዎች በመኖሪያ ቤታችን በንግድ ድርጅቶቻችን እና በመንግስታዊና መንግስታዊ ባልሆኑ ድርጅቶች እንዲሁም ተቋማት ለግለሰብ ቤታችንንም ሆነ ድርጅታችንን በምናከራይበትናም ሰዎችን በምንቀጥርበት ወቅት የግለሰቦችን ህጋዊ የቀበሌ ማንነት ወይም ደግሞ ፋይዳም የዲጂታል መታወቂያ ካርድ መያዛቸውን ትክክለኛ አድራሻቸውንናም፣ የመጡበትን ምክንያትም፣ የሚሰሩበትንም ተቋም ወይም ደግሞ ድርጅት በማጣራት እንዲሁም ህጋዊ ተያዥ መኖሩን በማረጋገጥ ማከራየትና መቅጠር ይገባል ሲሉ በጥብቅ ማሳሰባቸው ነው የተገለጸው። በስተ መጨረሻም በታዳጊ ናትናኤል አሳዛኝ ሞት የተሰማኝን ጥልቅ ሐዘን እየገለጽኩ ለወላጆች ለወዳጅ ዘመዶችናም በዚህ ድርጊት ላዘኑ የአርባ ምንጭ ከተማ ነዋሪዎች በሙሉ መጽናናትን እንመኛለን ሲሉ የአርባ ምንጭ ከተማ ፖሊስ መምሪያም አዛዥ ኮማንደር ክበባው አዳል መግለጻቸው ነው። መረጃው የሚጠቁመን። እጅግ የምንወዳችሁ የምናከብራችሁ፣ የጎራ ስቱዲዮ ቤተሰቦቻችን እንዲህ ያሉት አሳዛኝ ክስተቶች በምንድን ነው መቆም ያለባቸው? እንዴትስ ነው ህፃናት ከዚህ ድርጊት ሊያመልጡ የሚችለው? ሐሳባችሁን አስቀምጡልን። በዚህ ታዳጊ ላይ የተፈጸመው ድርጊት እጅግ ሊወገዝ የሚገባውና ይህንንም ድርጊት የፈጸሙ አካላት በሕግ ትክክለኛ ቅጣት ሊሰጣቸው የሚገባ መሆኑን በሚዲያችን ስም እንገልጻለን። ለቤተሰብ፣ ለወዳጅ ዘመድ፣ ለሁሉም ፈጣሪ መጽናናትን ይስጥልን መልእክታችን ነው። በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ከአርባ ምንጭ ከተማ የተሰማውን አሳዛኝ ነገር አንስተን መረጃውን አካፈልናችሁ። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው እንደገና እስክንገናኝ ለሁላችን መልካም ጊዜም። ተጀመረ ተጀመረ። አዎ ተጀመረ። ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር ባንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት። እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቡ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ